እኔ እንጃ እናት። እኔ እኮ ሆዴን ቆረጠኝ። መድኃኒቱ ምንድን ነው? ምን ላድርግ መፍትሄው ብዬ ሳማክራት እ ብዙ ሰዎች ጠጥተውት ድነዋል፣ እሱን ተጠቀማለች። ሰላም ዩቲብ ፋሚሊ እንዴት ናችሁ? ዛሬ ባበደ ቪዲዮዎች ተመልሰናል። ዛሬ እናንተ ዘና ፈታ ያርጋ ብለን ያሰሙ ቪዲዮዎች ይዘን መተናል። በዛሬው ቪዲዮአችንም እንግዲህ ምንድን ነው

ለው ለው ጤና ይስጥልን። ሰላም ነው። ጉምሩክ ስድስት መኪና ተይዞብኝ ነበር እና ያንችን ስልክ ሰጥቶኝ ነው እንዲፈቱልን። ኧረ አልተሳሳትኩም። ወይዘሮ በላይ እንሻርን አረማ በጣም ስለተቸገርኩ ነው ማለት። መኪኖቹ መግባት አለባቸውም። የሚያስፈልግን ብር ካለ አካውንቱን ይላኩልኝና አሁን ለካለው ችግር። አረ እውነቴ ይሄ ቁጥር ነው የተሰጠኝ። አልተሳሳትኩም ማለት። ኦኬ፣ ጉምሩክ አይሰሩም? ተቸገርኳኔ ኳኒ ማዘር ተቸገርኩኝ። ማለት መኪኖቹ አልገቡም እስካሁን ስድስት ፎርድ መኪኖች ነው የተያዙብኝና ምን ላድርግ ማዘር፣ ተቸገርኩኝ እኮ። አረ፣ እውነት ብር የሚያስፈልግ ከሆነ ማለት አካውንቱን ይላኩልኝ፣ ችግር የለውም። ወይዘሮ በላይነሽ ጉምሩክ የማይሰሩ ስራውስ ምንድን ነው?

ተሳስቼ በእናትሽ ለጓደኛዬ ልክ ያለው ብዬ የ50 ብር ካርድ ልኬልሽ ነው፣ እና መልሽልኝ። አዎ እናት፣ አሁን ሞልቼ ቁጥሩን ሳላቅ የአንችን ቁጥር ነው ያስገባሁት። በእናትሽ ምን ላድርግ? በእናትሽ ጓደኛዬ ደግሞ ላክ ያለ እየጨቀጨቀኝ ነው። አይ እናት፣ አሁን እኔ ላኩት እንትን ነው የፓኬጅ እኔ ላኩት የቮይስ እና ሼክ ደግሞ መልሼ ስደውል እኛ ምንም ማድረግ አንችልም። በስራ አለበት መላክ የነበረበው ከደወለልህ ግን እኛ ደወለች ያለቀላታልን። ሄሎ ይሰማል። አ ቅድም እንጣል ያልከኝ አንተ ነህ አይደለ? ና እየጠበኩህ ነው። ና የት ነህ? ና እየጠበኩህ ነው። አሁን እንዲህ ስንት ነገር ብለህ ቃንስ ደርስ ነው እና እየጠበቅኩ ነው። እዛ መቃብር ቦታ የቀጠርከኝ መቃብር ቦታ እየጠበቅኩ ነው። የተቀጣጠርንበት ቦታ። ሰላም ነው? ሰላም ነው? እናቱ እንዴት ነሽ?

እናት፣ እንደውም ሆዴም በጣም ይቆርጠኛል። ከታች ወደ ላይ ነው የሚለኝ ብዬሽ አማከልሽ እኮ። ለምን እና አጥብ ነው የሚያደርግልህ እሱ። ታዲያ ምኑና እሷ እንደዚህ አለችኝ። እንጃ እናት፣ እኔ እኮ ሆዴን ቆረጠኝ ጠኘ፣ መድኃኒቱ ምንድን ነው፣ ምን ላርግ መፍትሄው ብዬ ሳማክራት? እ ብዙ ሰዎች ጠጥተውት ድነዋል፣ እሱን ተጠቀም አለችኝ።

ይመስገን፣ ይመስገን። ሰላም ዋልክ ወንድሜ። ሰላም ዋልክ። አዎ፣ ሰላም እኔ ሺህ ብር ሀምሳ ሺህ ብር ቸግሮኛል ብዬ የሆነ ሰዓት አላበደርከኝም ወንድሜ? አንተ እንደ እኔ ጋር እኮ ብድር አለብኝና፣ ቀን በቀን እየደወልክ ሙስጠፋ ነካ

ቀደምኩ ከአንቺ በረኪና ገዝቼ አልገደለኝም፣ እና ምን ይሻላል? ኤክስፔርት ያደረገ በረኪና ነው።